አው ጠላት ደግሞ ርር ደበን ቅጥል እሳት ውስጥ ይገባል። ደሞ እሷ ወደፊት አው እንደዛ ነገር እያያችሁት እያያችሁ ማለት ነው። በአይኔ እያያችሁ እሷ ደግሞ ተራራ ላይ፣ እናንተ ደግሞ ዚቅ እያላችሁ ታደርጋላችሁ። ምንም አታመጡም። ደሞ ይንደ እየተቃጠላችሁ ቢጋን ታያላችሁ፣ ላይክ ታደርጋላችሁ። ምንም አታመጡም። ገባችሁ? አይአይአይ ቤተሰቦች፣ የኔ ቆንጅዬ፣ የኔ ውድ፣ የኔ ጀግና ሴት እኔ አስተዋይ፣ እኔ ደረስኩበት ሰው ደርሶ ማየት ይፈልጋል እያለችን እንጂ ሄምዬ በእውነት ነው የሚላችሁት። ድሮም ትገባለች፣ ሁለት መቶ ሺ ገባች ግን አሁንም ትገባለች። አንድ ሰው ብቻ ነው የቀረውን። ሰው ልጅ የተጻፋ ነው የሚኖረው። ተረዳችሁ ነው ነው በየቦታ ሁሉ ጉሩፕ ላይ ምናምን በቃ ሄሚን ሆላ ጠላቶች ማለት ነው። ሲሙ በደንብ ማለት ነው። ልንገል ልንገራችሁ ቻናሏን ሰብስክራይቧን እያነሳችኋት እሷ ሳጋጤናት የምታደርገው ነገር ሁሉ ሰው ሙሉ ነገር ሰውን እያደረቀች ልጁን አቃጢዳ ሊደፋ ነው። እያላችሁ በየጉሩፍ ላይ እየዞራችሁ ከሷ ቻናል ማለት ሰብስከራቢዋን እናነሳ እያላችሁ ቪዲዋን ሄሚ ቤት ላይ የሚለቀው ቪዲዮ አትዩ እያላችሁ ብታወሩ ብትቃጠሉ ኦላችሁ እሳት ውስጥ ይገብያለሽ። እንዲህ አዳሜ ትቃጠላለች። እሷ ደግሞ ወደፊት ኦኬ እየነገርኩ ነው። አስረግጬ ነው ምናግራችሁ። ማንሽም ማለት ነው። አዎ ሲሙ በደንብ። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እንዴት አደራችሁ? አሎ አሎ ይላል። አረ ቤተሰቦች፣ እኔ ማለት ነው ጉደኛ፣ ጉደኛ። እውነቴ ነው የምላችሁት። ከዛ ማታ ስንት ሰዓት ይገባል? ማለት ይገባል ብዬ እየጠበቅኩ ነበረ። 99 ገፍታለች። ቲንኪ ጂስስ ቲንኪ። ጠላት እያለም ደግሞ ሰው ልጅ ጠላት አይጠፈም። ጠላት እኮ መኖር እኮ በዛ ላይ ጥሩ ነው። ቤተሰቦቼ፣ ተረዳችሁ ደ ሰው ሰው ደስ እና ሰው ሲቀና ዝም ብላችሁ እናንተ ደግሞ ወደፊት ነው የምትሄዱት። የሚቀናው እናንተ እናንተ ላይ የሚቃጠል ሰው ደግሞ እሱ ከኋላ ከኋላ ይከተላል እንጂ ምንም ምንም ማድረግ አይችልም። እናንተን አስከባለሁ ብለው የሚያዘጋጀው ወጥመድ ውስጥ ራሱ ነው የሚገባው። ተረዳችሁ? ኛ ልቦ ንጹህ ከሆነ እናንተ ለሰው ልጅ ሩ የሆናችሁ ለሰው ልጅ እያሰባችሁ እናንተ ደግሞ ያው የልቡን የሚያውቀው እግዚአብሔር ነው። ስለዚህ ለሰው ልጅ ቅኔና መልካም ሰው ሆኑ ግን ስላችሁ እንዶ ጭራሽ መልካም ሆናችሁ ውስጡ ላይ ያሉ ነገር እናንተ ለሰው ማናገር ሳይሆን ግን ጥሩ አስቡ። ሄሚ እንደዛ ነች እኔ የደረስኩበት ቦታ ሰው ደርሷ ያለው እያለች እኔ ብቻ አይደለም፣ በቃ ትልቅ ቦታ መደረስ የሚፈልገው ሁሉም ሰው ትልቅ ቦታ እንዲደርስ ትፈልጋለች። እግዚአብሔር እውነት ሲነግራቸው፣ አሁን ብዙ ሰው ቻናል ያሳደጋቸው እሷ ነች። እና ሞቢ እኮ በነገራችን ሞቢ እሷን አመሰግኖታል ባለፈው መቶ ሺህ የገባ ጊዜ እኔ እኮ እዚህ በመደረሴ ምክንያት የሚነች እያለ ማለት ነው። ተረዳችን አይደል? ይወላቸው ግን እውነቴን ነው የምላችሁት ሄሚ ግን ድሮም ትገባለች ጌታን ብቻ ችግር የለም እሷ የተጻፈውን እየኖረች ነው እሱ ኦኬ ግን ማለት ነው ለሄሚ ኪፏስፍ ጊፎ አስባችሁ ይሄም ቪዲዮ አናይም ሄሚ ቻናል ዋና እያላችሁ ከኋላ ከኋላ እየተከታተላችሁ መቃብር ውስጥ ትኖሪያለሽ እንጂ ምንም አታማጭም እሺ መቃብር ውስጥ ትኖሪያለሽ ተቀብረሽ ማለት ነው ማዳም ቤት ላይ ማለት ነው ሰማሽኝ አይደል አዎ እሷ ደግሞ ጀናን ቀብራር ጀናን እያለች ትኖራለች ምንም አታመጪም። ምንም አታመጪም። በእውነት ምድረ የንቅናሞች ማለት ነው። አዎ ያ እንኳን ደስ አላችሁ። ይሄም ይህን ከልብ የምትወዱት ልጆች እንኳን ደስ አላችሁ። ደግሞ አሁንም ሼር አድርጉ። እሷ ደግሞ ወደፊት እና ጠላት ደግሞ ቅጥል ይርር እያላችሁ እናንተ እዚህ ትቀራላችሁ። አዎ እዚህ ትቀራላችሁ። እሷ ደግሞ ወደፊት ቤተሰቦች ሁነ ሲነግራቸው በጣም ደስ ብሎኛል። ጌታን እስቲ ማቼ እግዚአብሔር ይስጥ። ነገ እንቀወጣለን ወይ ነገ ወይ ዛሬ ማታ ይገባል። ወደ መቶ ሺ ዛሬ ቪዲዮ እሷ ቻናል ላይ ነው የሚጫነው እና ወደ መቶ ሺ ትገባለች። በቃ ይሄን ዘጠኝ እኔ ዘጠኝ ቁጥሯ እናጠፋታለን ወደፊት። እንግዲህ ወደፊት ሼር እያደረጋችሁ ሄሜን በቃ ቀወጡት። ቲክቶክ ላይ ማቃወጥ ነው ያለባት ቲክቶክ ምናምን ደር ሁሉ የሄሜ ቻናል ብቻ እንደዛ ነገር አዎ፣ እየሰማችሁ ነው። አደ ጨረቃ፣ ጨረቃ ደግሞ ወደፊት የኔ ናት። ወይኔ ምናባቴ ሊሆን የለሽ እንደዛው ነው እና ደግሞ ጠላት ይኑር ቢኖርም ደግሞ ማለት ነው ጠላት ለንቺ በክፉ እያሰበ ቁጥር ለንቺ ደግሞ እግዚአብሔር ደግሞ መልካም ያሰበ አንቺ ደግሞ ወደፊት ወደፊት ወደፊት በቃ ማንም እንዳልሰማ ማንም እንዳልሰሚ የኔ ጀግና ሴት አስተዋይ እና የስራ ሰው አንቺ አስተዋይና ጀግና ሴት ነሽ በዚህ ዕድሜ እንዴት እዚህ ደረሰች ብላችሁ የምትቃጠሉት ካላችሁ ተቃጠሉ እሳት ውስጥ ገብቶ ምንም ማድረግ አንችልም ደግሞ ማለት ነው እያያችሁ ዋጡ በቃ ምንም ማድረግ አንችልም። እንግዲህ እንዴት እንደዚህ ሆናች ብላችሁ የምትቃጠሉት ካላችሁ ዋጥ አርጎ የራሳችሁን፣ እሺ፣ ምንም ማድረግ አንችልም። ጠጡት፣ ዋም ዋ ጠጡ በደንብ ማለት ነው። በዛ ላይ እዚ ዱባይ ላይ በጣም ሙቀት ምናምን ስላለ በቃ አይታችሁ አይናችሁ እንዳይ ቀይ እንዳይሆን አትዩ ደቁ፣ እሺ። ምንም ሆኖ በቃ ዋ ጠጣችሁ፣ ረፍ ረጋ በሉ፣ እሺ። ደንቆሮ ውላ ምስጢር እየተደበቃችሁ ምስጢር እያወጣችሁት ትገኛላችሁ። ኮታታሞች አስመሳይሁ ለማለት ነው። ሄሚ ግን ከኋላ ትቀራለች እና ትልቅ ቦታ አትደርሰን ብላችሁ እያሰባችሁት ካላችሁ አረባክሽ አሁን ለምሳሌ ሄሚ እኔ ያደርኩት አሁን ሄሚ ስብስክራ ያደርኩት አሁን እኔ ብቻ እኔ ብቻ አንድ ነኝ ሶ ያ እንትን ስብስክራዊን በሃናሳ ሄሚ

የሚወደውን የሚጠላው ብዙ ነውና እሱ ኦኬ፣ እሱ አያገባንም። እና አሁንም እኔ የሚላችሁ ነገር ብኖር እናንተ ደግሞ እየተቃጠላችሁ ትኖራላችሁ። ይሄም እየ ደግሞ ወደፊት ዘና እያለች ቀብራ ረጃናን እያለች ማለት ነው። እና ደግሞ አዳመ እየተቃጠልሽም ቢዶን ታያለች። እሺ፣ እየተቃጠለች ማለት ነው። ማንሽም ብትሆኝ ማለት ነው። ገባሽ? እሷ ደግሞ ቢዶ ትለቃለች። አንቺ ደግሞ እየተቃጠልሽም ከፍተሽ ነው የምታየው። አዎ ከፍተሽ ማለት ነው። ቪዲዮውን ማለት ነው። ተረዳሽ ዜ እሷ ደግሞ ምንም በዛ ላይ የምትወጠቡ ከንጉሱ ጋ ነው። አዎ እናንተ ደግሞ እሷ ንጉስ ነው። እሱ ብቻ ማየት ነው የምትፈልጉት፣ እሱ ብቻ ማየት። ለምን? ምክንያቱም እናንተ እኮ ለምን ሁኔታውን አንናገርም? ከዚህ በፊት እሱ ቪዲዮ ሲሰራ ጊዜ ቆርጣችሁ ገብታችሁ እሱ አስተያየት ትሰጣላችሁ? በፍጹም አትሰጡም። በፍጹም ለምን ሁኔታውን አንናገርም? ዛሬ እኮ ከንግስቱ ጋር መጣላት ከጀመረ በኋላ ነው። እናንተ ኤኬሌ እንደዛ ነው ቀብራራ ምናምን እያላችሁ ሲሙን መጣላት ተጀመራችሁ። ድሮ ድሮ ለምን እውነቱን እውነቱን አንናገርም ቤተሰቦቼ? ግልጹን ግልጹን ይቅጭ ይቅጩን ተናገሩ። ለምን ዝምት ይላላችሁ? ዝም አትበሉ። አዎ ዝምታ አያስፈልገንም። ገባችሁ። እና ድሮ እሱም ማንም ቆርጣችሁ አምታችሁ እዚ ዩቱብ ላይ እንኝ አትሉም ነበር። አሁን ደግሞ ማለት ነው። አያችሁት ቆንጆ ሆና ሸበላ ሆና ጀግና ሆና እንኳን ጀግና ሆና ጀግና የሆነ ላንቺ ሳይሆን ለሄምዬ ነው። አዎ እንደዛ ነገር፣ ምንም ምንም ቢያድግም ምንም የትም ቢደርስም ለሀይሚየ ነው እንጂ ለአንቺ አይደለም። ገባሽ? አንቺ ደግሞ እዚ ጋ ንጉስ፣ ሸበላ፣ የኔ ቡቡ ይባብሽ የአባቴ አምላክ። አፍሽን ዘግተሽ ቁጭ በይ። ሁሉም ነገር እኛም እናቃለን። ኦኬ። እዚ ጋ አሁን ው ሰው ልጅ እኮ የኔ ትላንትና የሌለበት ቦታ ተነስቶ ትላንትና ዛሬ ትልቅ ቦታ ሲደርስ ነው ሰው የምትፈልጉ። ትላንትና የት ነበርሽ አንቺ? ቡቡ እያልሽ ይባብሽ የአባቴ አምላክ። አንቺ ኮተታም ዶንቆሮ አፋችሁ ዘግታችሁ ቁጭ በሉ። እሺ፣ ሄሚየና ቡራ ደግሞ ወደፊት ማንንም እንዳትሰሙ እና ደጋፊዎች እና ተብዬዎች ማለት ነው።

ስጅሎች ናቸው። ጌታን አንቺ እኮ ለመደገፍ ሳይሆን የመጣሽው አንቺ ሄሜን በአሽሞን ለማሳደብ ነው እንጂ ደገፍ ያደለሽ አንቺ ኮታታም አፍሽን ዘጌ። አፋቸውን ዘግታቸው ቁጭ ባሉ ምን ትመስላላቸው አሮገውላ ማለት እና ቤተሰቦች በጣም ነው መወዳቸው፣ በጣም ነው ማከብራቸው። ሄይሚየን ደሞ ይሄ ዘጠኝ ቁጥር አጥፎ ቶሎ ብላችሁ፣ እሺ፣ ቶሎ ቶሎ በሉ። አዎ፣ እንደዛ ነገር። እና ባላችሁ በሰውታ ሰላማችሁ ብዛ። በጣም ነው መወዳቸው፣ በጣም ነው ማከብራቸው። ጀነን እያላችሁ ጠብቁት፣ በቃ 200 ሺህ ገባል። እንቀውጣለን፣ ፈታ እንላለን። ሄይሚየን ደሞ ሲቃት ይመጣለች። ማን እንደ ሙሽኪላ ወላ ፋ። በሉ እንግዲህ በኔ ኪሳራ ማለት ነው ያ እንደዛ ነገር ደሞ ቻናሌ ሰብስክራይብ አድርጉ። እንዴ፣ ምን ችግር አለ? አይከፈልም እኮ ምን ችግር አለ? ቢት ሰብስክራይብ ብታረጉልኝ፣ የምር በነገራችን ለሰብስክራይብ ሳታረጉ ምታዩ ሰዎች ብዙ ናቸው። ግን ምን ችግር አለ ቢታረጉኝ? አይ አይ፣ ሰው ከባድ ነው እንግዲህ ምን ማድረግ አልችልም። ግደለም እኮ ግደለም፣ አርጉ። አው ደውል ምልክቱን ጫኑት። አው ግደለም፣ ኮሜንትም ጻፉት። ኦኬ ያ